አንዷ በገጠር ነው ማለት ነው። ሴትዮዋ ያልተለመደ ነገር ታያለች ባሏ ላይ ማለት ነው። ባሏ ላይ ባሏ ለካስ ቤት ውስጥ ያለችውን ሴት ውሽምነት እየሄደ ማለት ነው። ይካል የስ ከዛ በኋላ ከዛ በኋላ ምን ይደረጋል መሰለ ሚስት ጥርጣሪ አድርባታል። ባሏ ያልተለመደ ነገር ነው እየሰራ ያለው ማለት ነው። ጥርጣሬ ስላደረባት ትሰጋና ሚስጥሯን እፍን እናርጋ ለእሱም ሳትነግረው ሌሊት ማድባት ጀመረች። አጅሬ ሆዬ እንደለመደው ውሽሚት ጋር መቼም አመላመላ አልቻት ቸገረ። ያለ ታውቃለህ፣ መቼም የስ ከዛስ በኋላ ቀስያለ ቀስ እያለ እያደባ በጨለማው የገጠር ቤት ታውቃለህ መቼም ሲሄድ ኩራዟን ልኩ ስታረግ ነው። ኩራዟን አለኮስኩም ማለች። መጀመሪያ ላይ ቀስብ እያደበዋለ በጨለማ ፍልጥ ያስኩና ሁለት ጊዜ ወገብ አገዳውን ስለዋለች ያ ላይ እየተንፈራፈረ ሂዶ አጠገብ የተኛለች እማይ ነጋ፣ የለም ነጋ፣ ነጋ እላሃለው አንተዬ፣ ለሊት ምን ተፈጥሮ ነው ብላ ጠየቀችው። ናይ ግድ የለሽ ምንም አልተፈጠረም። ለሊት የሆነ ድምፅ ሰምቻለሁ ግን ጥጇ ፈታ መሰለኝ ብሎ ይነገራል። እሷ ሚስቷን አሁንም ልክ ይዟት ዝም ብላ ለማንም ሳትናገር ማለት ነው። ዋሉ በስንተኛው ቀን ነው ይሄ አመል ጀመረው። አሁንም እያደባ ሂዶ ያችን እንግዲህ ውሽማ በላ ቤት ውስጥ ያለች ሴት ለመተኛት ጀት እየተንቀሳቀሰ ለሊት በጨለመው ማለት ነው ዳብሶ እየሄደ እያለ ይሄ ሰውዬማ ይሞትብኛል፣ ይሄ ሰውዬ በእጅ ሊጠፋ ነው ትላለች። የመጀመሪያ ቀን በፍልጥ መጥተዋለች አሁን ደግሞ ምን ታድርገው በፍልጥ እንዳ ይሞትባታል ከዛ ሂዳ ኩራዙ ልኩስ እርቃኑን ቁሟል እጁን ወደ ሰማይ እንደዚህ አድርጎ ማለት ነው ልቁሟል ቁሟል ሰውየ ማለት ከዛ ምንም ማድረግ አልችልም እንዴ አንተ የምን እያረክ ነው ትለዋለች ፈጣሪን እየለመንኩ አይላት እንዴ እንደዚህ ሁነ ነው ፈጣሪ ምን ለምነው ብላ ትጠይቀዋለች አይ አንቺ እንደዚህም ሁኝ የፈጣሪ በሰማኝ ብሎ ምልስ አያደርግላትም። ጉድ አትልም ታዲያ? የጉድ ያለው ገንፎ በቅቤ ይበላላለም፣ እያደር ይፋጃል ነው እንጂ እና እንደዚህ አድርጎ አሳረፋት እላለሁ። የከተማውን ትንሽ ቆይቼ እነግርሃለሁ። አድማጮች ተመልካቾች፣ ይህን ኮሜዲ የሆነ ጆክ ከወደዱት ላይክ፣ ሼር እና ሰብስክራይብ በማድረግ ያበረታቱን። እናመሰግናን እንዷቸዋለን ጋይስ no፣ ሰላም ሰላም ቤተሰብ፣ አሁንም ተመልሰናል። ሁለተኛ ኮሜዲ ስራችንን ይዘን እንቀርብላቸዋለን። ቅድም የገጠሩን ህይወት ሴት ዳር ህይወት አይተናል። አሁን ደግሞ ወደ ከተማ እንመለሳለን። ይገርማል። በከተማ ማለት ነው። ከተማ ላይ ሴትየዋ የቤት ሰራተኛ እየሄደ ያስቸግራታል። ብትለው ብትለው ብትለው ሊሳካላት አልቻለም። የቤት ሰራተኛ ማግኘት ማለት ነው። አንዷ ሰራተኛ ትመጣለች ትሄዳለች አንዷ ሰራተኛ ትሄዳለች ሊቀመጥ ችግር አላት የልጆቹ ልብስ ምግብ ማዘጋጀቱ የባሏ ጭቅጭቅ በጣም ግራ ገባት በቃ እኔ እቺ ከዚህ ሰራተኛ ውጪ ከዚህ በኋላ ምንም ሰራተኛ መቅጠር አልፈልግም ብላ ቃል ትገባለች ቃል ትገባለች ላለው አንድ ሰራተኛ እንደምንም ሞክሪ ይላታል ባል ባል እንግዲህ ያሰበውን አስቦ ያሰበውን አስቦ ነው ላለው አንድ ሰራተኛ ልጅ ቢጤና ትመጣና ትገባለች ቤቱ ሰራተኝነት ጉዳትንም ያቺ ሰራተኛ መኖር ጀመረች እንዴ ሌሎች ሠራተኞች በአስራ አምስት ቀናቸው በሀያ ቀናቸው ይለቃሉ ከቤት ይወጣሉ ብለህ ሰበው ከዛስ እቺ ሠራተኛ ባልተለመደ ሁኔታ ወር ሁለት ወር ሞላት ሰራተኛ ምን ሆና ነው እስከ ዛሬ ምን በድያቸው እነዛ ሁሉ ሰራተኛ ይለቀቁብኝ ብላ ግራ ገብት አላት ከዛ ማጥናት ትጀምራለች ባል የሆነ ምልክት ያሳያል። ከልጅቷ ጋር ያላትን ክብካቤ ሁኔታው በጣም መንከባከብ ይጀምራታል። ችግር አለ ማለት ነው። ማድፈት ጀምራለች ሚስት መ የዋዛ ያለ ሴቶች እ የዋዛ አይደሉም። አንዳንድ ጊዜ ማለት ነው አይ ላይክ ሜን አይ ላይክ ፊሜን በጣም ጎበዞች ናቸው። ከዛስ እለሃለው ሰውየው ለካስ ሴትዮዋን ማጫወት ጀምሮ እልሃለሁ ለካስ አንድ ቀን ይዘዋለሁ ብላ አድፍጣ ገበያ ሄድኩኝ ብላ ከቤት ትወጣለች። ስትመለስ አጅሬ ገጥሟል ገጥሟል። እንዴ እንዴ በከ በተከበርኩበት ቤት ባልጋ ላይ አሁን ባልጋይ ላይ ምናምን ክፍት ታርጋ ስትይዘው ሰውዬው ሚላ ዞር ብሎ መሰል እኔ እንዳትሄድብሽ ፈልጌ ነው እንዳትሄድብሽ ፈልጌ ነው፣ ሰራተኛ እኮ ስላጣሽ ነው። ጉድ አትልም? ጉድ ነው ጉድ። ላለው ማለት ይህም ነው። ጉድ ያለው ገንፎ እያደረ ይፋጃል የሚባለው እዚህ ላይ እኮ ነው። እንግዲህ ቴንክ ዩ አመሰግናለሁ። ሁለተኛ ገና እየገባ ነው። አርት ጋ ይዣለሁ አለ እንደዚህ። በሽተኛው እዛ ተኝቷል አለ። እኔ በጣም ቀና ብሎ አያትና አባትሽ አሞብሽ ነው? ወረር አንተ በሽተኛ እሺ። ቤተሰብ አሁንም እንግዲህ ያው እንደዚህ አይነት ቀልዶችን ዋንስ ኤ ዊክ በየሳምንቱ እናቀርባለን ቤተሰብ እንደሚወዱት በጣም ተስፋ አድርጋለሁ እንደተለመደው ሰብስክራይብ ሼር እና ላይክ በማለት ያበረታቱ እናመሰግናለን ጋይስ ሌላው ጓደኛ ጥሩበት ማለት ነው ጓደኛ ስሙ ግን አጠራ ስሙን አጠራ ጓደኛ ጥሩበት ሚስቱን ወጣት ያገባ ሰውዬው ትንሽ በዕድሜ ገፋ አድርጓል እንደው ይሄ ሚስጥር ዛሬ መናገር አይደል ስላለኩ ባ ከዛ እንግዲህ ወጣት ያገባን የእድሜ ዲፈረንስ አለ በቤት ውስጥ ማለት ጋይስ። ከዛስ አንድ ቀን አመመኝ አለ። ራሱ እኮ ነው የሚነግረኝ፣ ራሱ ነው የሚነግረኝ። ከዛ አመመኝ አለ። በጣም ታምሜ አለ። የት ሄዳለሁ የመንግስት ጤና ጣቢያ ታጅቢ ያለ፣ ሚስቴም አለች የኔም ዘመዶች አሉ ይሰሙ። በጣም ታምሜ አለዋል። ከም እውነት ያታይከው የምነግራችሁ ማለት ያው፣ ቀልድ ቢሆንም ስም አይጠቀስም። ስሙ ማን ነው ብላችሁ ናት እንዳትይሚያጡ ይሄ ሚስጥር ነው እሱም ስለሚያዩ ስም አልጠቀስኩም ስም አልጠቀስኩም ብዬ መከራከር ይችላል ያው እንደነገርኳችሁ ሀኪም ቤት ይዘሩት አስማ አለበት አ ታውቂዋለሽ የሚያፍን አስማ አለበት ያገባ ወጣት ልክ ይዘውኝ ሄዷል ይዘውኝ ከሄዱ በኋላ ሀኪም ቤት ገባን አለ ሀኪም ቤት ከገባን በኋላስ ከኔ ቀድሞ ኤመርጀንሲ ክፍል ይሁን አንድ በሽተኛ ተኝቷለካስ ተኝቷል አፈነኝ ገደለኝ፣ ሆዴ ኮኔ የሆነ ሰውዬ ለ ልክ እኔ እየገባሁ እያቃስብ ነው። ከዛ ሚስቴ በዚህ ጎን ይዛኛለች፣ ዘመዶችን በዚህ በጎን ይዞኛል። ለ እየገባን ነው አለ ያ የሚለፈልገው በሽተኛ አልጋ ላይ ሆኖ ማለት ነው። ልክ እኛ ስንገባ ዞር ብሎ አየን አለ ቀና። ሚስቴ ትኩር ብሎ አያታለ እኔ ወረር አረገኛለ። ከዛ በኋላስ እህ ያለ ማለት ሚስቴ እንደነገርኳችሁ ወጣ ታያለች ሾፍ ፋረጋትና እንደዚህ ይዘውኛ። እኔ ከሱ ጎን አልጋ ላይ ሐኪሙ እዛ ጋር ይተኛ እያለ ነው። ሊንተኛ እያስጠጉኝ ነው። ሚስቴን ጠጋብ የሚለፈልፈው ሰውዬ እ እ ከሚለው አቁመና አባትሽ አሞብሽ ነው ይላታል። ወረር አረገኛለ። ከዛ በለው በለው አሰኘኛል። ከዛስ ምን አልኩት? ዝም ብሎ ወደ አልጋው ያስጠጉኛል። ሚስቴ በዛ በኩል ለሰውየው አው አው ስትል ሰማሁኝ። ዞር ብዬ ሳይ ሚስቱን አባትሽ ታመመብሽ እላታል። አዎ አባቴ ታመመብኝ እላታል ብላ መለሰችለት። ወረር አገኝ አፈር ብላ ዝም ብለህ ተኛ ማለት በሽተኛ አልኩት እና ካጠገቡ ተኛው አለ። ከምንድን ነው ይሄ እውነተኛ ታሪክ ነው የምናየው። ቤተሰብ እንደዚህ አይነት ጨዋታዎች ጆኮች ማለት ነው። ጋይስ በጣም በየሳምንቱ ይቀርባሉ። ከወደዳችሁት አሁንም ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም አመሰግናለሁ። ቻው